ስለ ዳራቱ የምንጠለም ስለ ራሳቱ የምንጠለም ማጣት የሚያስጠልቃቸው በሂዳ የሚያስጠልቃቸው ጌታ ወቅታዊ ሁነታ የሚያስጠልቃቸው በኢየሱስ ስም መውጣት የሆንላቸው። ሰላም ሰላም፣ ቅዱሳን እንደምናችሁ። የጌታ ሰላም እና ጸጋ ይብዛላችሁ። ወንድማችሁ ፓስተር ዳዊትን ከጅማ ፍቢይ ቸርች የእግዚአብሔርን ቃል አንደኛ ጴጥሮስ መልእክት ምዕራፍ አምስት ቁጥር ሰባት ላይ ያለውን ቃል አንብቤ ልጸልላችሁ እፈልጋለሁ እና ባላችሁበት አመን እንድትሩ በጌታ ፍቅር አበረታታችኋለሁ። እንድላል የእግዚአብሔር ቃል እርሱ ስለ እናንተ ስለሚያስብ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ራሳችሁን የምትገዙ ሁኑ ንቁም። ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲያ ወዲህ ይዞራል፣ ይላል እንደ በሚል ሀሳብ ላይ ልነግራችሁ እፈልጋለሁ። ታስቦላችሁ ስለምትኖሩ አትጨነቁ። መጽሐፍ ቅዱስ ስናገር በማቴዎስ ወንጌል ምዕራፍ 6 ቁጥር 25 እስከ 31 ስንመለከት የእግዚአብሔር ቃል የምናገረው ከኢየሱስ ክርስቶስ ጋር የነበሩት ሰዎች ሁሉ ሲጨነቁ በሶስት ነገር ስጨነቁ እናያለን። አንደኛ ምን እንበላለን ነው፣ ሁለተኛ ምን እንጠጣለን፣ ሶስተኛ ደግሞ ምን እንለብሳለን ነው። ያ ጥያቄ ዛሬም የዚህ ትውል ጥያቄ ነው። አንድ ነገር ግን ልነግራችሁ ይፈልጋለሁ። ያገኛችሁት ሕይወት አሁን ከምትጨነቁበት ጭንቀት ይበልጣል። ያገኛችሁት ሕይወት በክርስቶስ ኢየሱስ ያገኛችሁት ሕይወት አሁን ከሚያስጨንቃችሁ ነገር ስለመበ እግዚአብሔር መልካም አባት ስለሆነ ስለ እናንተ የሚያስብ አምላክ ነው። ስለዚህ አትጨነቁ። በምን ውስጥ እንደምትጨነቁ እናንተና እግዚአብሔር ትተዋወቃላችሁ። በቤታችሁ በኑሯችሁ በሚያስጨንቃችሁ ነገር ሁሉ ላይ እንዳትጨነቁ በጌታ ፍቅር አሳስባችኋለሁ። ጳውሎስን እንዲህ አለ በፊልጵሶስ ምዕራፍ አራት ቁጥር አራት ላይ ሁልጊዜ በጌታ ደስ ይበላችሁ፣ ደግሞ እላለሁ ደስ ይበላችሁ አለ። በጌታ በኢየሱስ ክርስቶስን ባላችሁበት ሁኔታ በሚያስጨንቅ ነገር ላይ የእግዚአብሔር የሚያሳርፍ እጅ እንዲመጣ ዘንድ ጸልላቸዋለሁ። የእግዚአብሔር ቃል እርሱ ስለ እናንተ ያስባላል። መልካም አባት ነው። ኢየሱስ እግዚአብሔር መልካም አባት ነው። በክርስቶስ ኢየሱስ በኩል የእግዚአብሔር ልጆች ሆነናል። ስለዚህ ታስቦላችሁ ትኖራላችሁ። ዳዊት መዝሙር 23 ላይ እንዲ ያለ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። እግዚአብሔር እረኛ የሆነለት ሰው፣ እግዚአብሔር አምላኩ የሆነለት ሰው፣ እግዚአብሔር አባቱ የሆነለት ሰው አንድም አይጎልበትም። በኢየሱስም ባላችሁበት እንድብሄል ይባርካቸው እግዚአብሔር አምላካችሁ እንደ ባለጠግነቱ መጠን የሚያስፈልጋችሁ ሁሉ በክርስቶስ ኢየሱስ ይሙላባቸው፣ እጸልላችኋለሁ። ባላችሁበት አምን እንድትል በጌታ ፍቅር አሳስባችኋለሁ። የዘላለም አምላክ እግዚአብሔር በልጅ በኢየሱስ ክርስቶስ የወደድከን በኢየሱስ ስም እጅግ አርገን እናመሰግናለን። ክብር ሁሉ ለአንተ ይሁን። እግዚአብሔር ወይ በዚህ ማለዳ ለልጆችህ እጸልያለሁ። በኢትዮጵያ ምድር ላይ ላሉት ሕዝብ ጸልያለሁ። እግዚአብሔር ከኢትዮጵያ ውጭ ላሉት ቅዱሳን ጸልያለሁ። በጌታ በኢየሱስ ስም የሚያስጨንቃቸው ነገር ሁሉ ባንተ ላይ በመጣል ባንተ ማረፍ እንድትችለው እግዚአብሔር ወይ እንድትረዳቸው በኢየሱስ ስም ጸልያለሁ። ማንኛውም የሚያስጨንቃቸው የከበደባቸው ነገር ሁሉ በጌታ በኢየሱስ ክርስቶስ በዚህ ቃል ከሕይወታቸው ላይ ከቤታቸው፣ ከኑሯቸው ላይ እግዚአብሔር አምላክ ወይ በጌታ በኢየሱስ እንድወገድላቸው እንጸልያለሁ። ማንም ተጠንቆ በህይወቱ ላይ አንድ ነገር መጨመር ስለማይችል እግዚአብሔር አምላኩ ማንም ተጠንቆ በእድሜው ላይ አንድ ቀን መጨመር ስለማይችል እግዚአብሔር በቁመቱ ላይ አንድ ክንድ መጨመር ስለማይችል እግዚአብሔር በጌታ በኢየሱስ ክርስቶስም በአንተ ማረፍ ይሆንላቸው። የሚያሳርን ጸጋ ይብዛላቸው። ካሉበት ጭንቀት የሚያወጣ ጸጋ ይብዛላቸው። በጌታ በኢየሱስም የመውጫ መንገድ ባንተ እንድዘጋጅላቸው ተብሎ እንደጻፈ ማንም ከአቅሙ በላይ አይፈተንም ተብሎ እንደጻፈ ፈተናውን የምትሸከሙበትን የምትወጡበትን አቅምና ጸጋ እግዚአብሔር ያበዛላቸዋል ተብሎ እንደጻፈ እግዚአብሔር የመውጫውን መንገድ እግዚአብሔር ራሱ ያዘጋጃል ተብሎ እንደጻፈ መውጣት ይሆንላቸው። ካሉበት ጭንቀት መውጣት ይሆንላቸው። ካሉበት ህመ መውጣት ይሆንላቸው። ስለ ቤተሰባቸው የምንጨነቁ ስለ ቤታቸው የምንጨነቁ ስለ ልጆቻቸው የምንጨነቁ ስለ ትዳራቸው ስለ ራሳቸው የምትጨነቁ፣ ማጣት የሚያስጨንቃቸው፣ በሽታ የሚያስጨንቃቸው፣ ጌታ ወቅታዊ ሁኔታዎች የሚያስጨንቃቸው፣ በኢየሱስ ስም መውጣት ይሆንላቸው። በጌታ በኢየሱስ ስም መውጣት ይሆንላቸው። አባቶይ ስለምትረዳቸው ስለምታግዛቸው በኢየሱስም አመሰግናለሁ። እንዲህ ተብሎ በቃል እንደተጻፈ እነሆ አዲስ ነገር አደርጋለሁ ተብሎ እንደተጻፈ ከዚህ ሰዓት ጀምሮ ለእያንዳንድ ሰዎች አዲስ ነገር እንዲሆንላቸው በኢየሱስ ጸልያለሁ። በጌታ በኢየሱስም ስም በአንተ ማረግ ይኑራቸው። ከአእምሮ የሚያልፍ የእግዚአብሔር ሰላም አእምሮአቸውን ሁሉ ይጠብቃል ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስም አእምሮአቸው፣ አሳባቸው፣ ልባቸው በእግዚአብሔር ሰላም በክርስቶስ ኢየሱስም ይጠበቅ ዘንድ ጸልያለሁ። ስለ ሰማን እናመሰግናለን፣ አባቶ ስም ይባላል። እንወድሃለን፣ እናመሰግናለን። ጌታ እግዚአብሔር ሆይ በማንኛውም ሁኔታ ውስጥ ደግሞ ልጅ ኢየሱስ ክርስቶስን መረዳት ማወቅ የሚችሉበትን ጸጋና አቅም እንድታበዛላቸው ዘንድ ጸልያለሁ። መጸለይ ያቃታቸው የእግዚአብሔርን ቃል ማንበብ ያቃታቸው ከዚህ ሰዓት ጀምሮ የሚነሱበት ጌታ እግዚአብሔር የሚበለቱበት ጸጋ እንዲበዛላቸው ዘንድ ጸልያለሁ። ክብር ሁሉ ለአንተ ይሁን። እናመሰግናለን በልጄ በኢየሱስ ክርስቶስ ስም ስትል ሰማን። አሜን። ተባርካቸኋል ጸጋ ይብዛላችሁ።